በግዛ ቤቷ ፍቅረኛውን ይዞባት የመጣው ምን ላይ ደርሰዋል ማለት ነው። ናርዲ እንዲሁም በረከት ጊዲዮን እና ሂሩት እንግዲህ ምን ላይ ነው ያሉት ማለት ነው። ያ አለመግባባት ላይ ተፈጥሮ ነበረ ንትና ጊዲዮን እና ሂሩት ማለት ነው። ሶሲም ደግሞ እንግዲህ አናጋውችቶኛ ሄደ፣ ወይኔ የት ልሂድ እያለች እያለች ነበር ና ምን ላይ ደርሰዋል የሚለውን ዛሬ አብረን የምናየው ይሆናል ማለት ነው። እንግዲህ ምን ላይ እንደደረሱ እናያቸዋለን ማለት ነው። ግድ ግድ ይሆንም ለሚስቱ አልተናገርም ማለት ነው። እሷም ደግሞ ለምን እኔ ለኔ ታላስረዳ ለማን ልታስረዳ ነው እያለችው ነው። ሚስትነት ምን ላይ ነው እያለችው፣ እየተጨፈጨፈ ነበረ፣ እየተጣሉ ነበር ማለት ነው። ሶሲም እንግዲህ ካናጋው ጋር ተረጋጊ ይመጣል እያሏት ነበረ እሷም እንግዲህ ለመረጋጋት አልሞከረችም። ያው ሰላ ረገዘች ማለት ነው። ሽማግሌ ሌላ ቤተሰቦቼ ጋር እያለች እሱም ገና ሰላም ጤና ይስጥልኝ፣ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ክፍል ሰባ አምስትን ይዤላችሁ መጥቻለሁ። በገዛ ቤቷ እንግዲህ እነ በረከትም ልጅ አምጥተዋል ማለት ነው። የሰው ልጅ እያሳደጉ ነው። የጎረቤት ልጅ ልበላችሁ፣ የማደጎ ልጅ አምጥተዋል ማለት ነው። ሲም ደግሞ እንግዲህ እያለችበት ሁኔታ ለምሳሌ ትቶ የጠፋ የት ሂዶ ነው እያለች ነበር። አናጋው ግን ደውላለት ጉጉኪ ምትለዋል። የት ነህ? በደስታ እኔ እኮ ለስራ ወደ ሐዋሳ ሄጄ ነው እና ተመልሼ እመጣልሻለሁ። ሶስዬ ግራ አይክባሽ የኔ አንበሳ አላት ማለት ነው። አንተ ኮ ልጅነቱን እንጂ አባትነት ለመሆን ምንም ነገር እንትና አትልም እያለች እየተጨቃጭቀ የነበር ከአናጋው ጋር ማለት ነው። አናጋውን በደስታ ተውግቧል ማለት ነው እያለ ፍንድቅ ድቅ ብሏል። እንትናም ደግሞ መውለድ አትችሉም ስለተባሉ የማደጎወ የአምጥተው እያሳደጉ ነው። እንደገና ደግሞ እንትና ይሄማ ነው። ጊዲዮን ከሚስቱ ጋር እንግዲህ ምንም ሊግባቡ አልቻሉም ማለት ነው። ሊግባቡ ያልቻሉት መንስኤ ምንድነው? እሷም እንግዲህ ዶክተር ነች ግን ለመናገር በጣም እንትን ብላለች ማለት ነው እንደ ዶክተርነቷ አልተናገረችም ምንም አላለችም ማለት ነው እሱም ደግሞ ያው ሊናገር አልቻለም ማለት ነው ውድ ቤተሰቦቼ ምክንያቱም እሷም እኔ ልርዳህ ምንድነው ችግርህ ችግርህ ንገረኝ እና እኔ ረዳሃለሁ እያለችው ነበረ እና እሱም ደግሞ ምንም አትረጅኝም ምንም ልነግርሽ አልችልም እያላት ነበር ማለት ነው። እሷ ንገረኝ፣ ምንድን ነው ችግር አለ እንዴ? ችግርህን አብረን ካልፈታን ማን ይፈታል የኔ ያንተን ችግር እያለች እየተጨቃጨቁ ነበር ማለት ነው። ጉድ ቤተሰቦቼ፣ እሷም እንግዲህ ባለችበት ሁኔታ ላይ አሁን ላይ በጣም ችግር ውስጥ እንደሆነች ነው ማለት ነው፣ እያየን ያለ ነው። እሷም አሁን ላይ ምን እንግዲህ ምን እንዳሳሰባትም ባናቅም ማለት ነው እሶሲ እንግዲህ እርጉዝ ነች። ግን ቤተሰቦቼ ጋ ላክ፣ ቤተሰቦቼ ጋር መላክ አለብህ እያለችው ነው ማለት ነው። ቤተሰቦቼ ጋ መላክ አለብህ፣ ቤተሰቦቼ ጋ ሽማግሌ ካላክ እንዴት ይሆናል? በፍጹም የማይሆን ነገር አታውራ። ከቤተሰቦቼ ጋ ሽማግሌ ልከህ እንትን ማለት አለብህ እያለችው ነው ማለት ነው። ውድ ቤተሰቦች እሱም ደግሞ እንዴት አሁን ሽማግሌ እንዴት ነው ምልቀው እያለ ነበር ማለት ነው። ያው ሊልክ እንደተዘጋጀ እየነገራት ነበረ። ያ በረከትም ደግሞ ለልጃችን ያወጣ ነው ብዙ ብር ነው። አሁን ደግሞ ሰርግ ልናስብ ነው ወይ እያለ ነበር ማለት ነው። ያው ሰርግ የሚያስቡት ለእንትና ይመስለኛል። ማነች ስሟ ለሶሲ ማለት ነው። ለሶሲ እንግዲህ ሰርግ እየታሰበላት ነው ውድ ቤተሰቦቼ ማለት ነው። ሰርጉ ያው እንትን ባይልም ሰርጉ እንግዲህ እየተሳሰብ እያሉ ነው ማለት ነው ውድ ቤተሰቦቼ። እሷም ደግሞ ያው አሁን ላይ ችግር ውስጥ ናት ማለት ነው። ይሆናል አይሆንም፣ ይሆናል አይሆንም፣ ዛሬ ነገ እያሉ ነው ማለት ነው። እሱ እሱ ገና ነው አሁን ላይ ሁሉም ነገር ከላ ስለሆነ እያሳሰቡ በማሰብ ላይ ነው ነው ያሉት፣ ሁለቱም ማለት ነው። በፊት ላይ እንደምታውቁት በጣም አሳሳቢ ጉዳይ ነበር እና አሳሳቢው ጉዳይ ምንድን ነው? እንግዲህ ከጊዲዮን አንድ ቀን አርግዛ ነበር ሶስና ማለት ነው። ሶስና ያረገዘችው እንግዲህ ልጅ የጊዲዮን ሆኗል ማለት ነው። የጊዲዮን አይደለም የ ማን አናገው ማለት ነው። ያናገውን ልጅ እንግዲህ አናጋውም ከእኔ እንትን ማለት አለብሽ እያላት ነው ማለት ነው። ከአንተ ነው ያረገዝኩህን ትለዋለች ማለት ነው። ገና እየተጨቃጨቁ አሉ ማለት ነው እዚህ ጋ፣ ልቀበልሽ አልቀበልሽ፣ ተቀበልኝ አትቀበልኝ፣ ያንተ ልጅ ነው አይደለም በመባባል እየተወቃቀሱ ነው ማለት ነው። ውድ ቤተሰቦች እንግዲህ ሶሲም እሷ ከሱ እንዳረገዘች ነው የምናገው። ግን እሱ ደግሞ ገና ነው። ይሄ እንደዚህ ነው ምናምን ነገር ምናምን ነገር ሌላታል ብቻ ዝባዝቢያቸው ሁላ ብዙ ነገር ነው ውድ ቤተሰቦች ማለት ነው። ችግራቸው ገና አልተፈታም ማለት ነው። እሷም እንግዲህ ደስ በደስታ ትወጣለች ማለት ነው። በረከትም ያው በረከት ራሱ እሱ እንትን ብሏል ማለት ነው። ውድ ቤተሰቦቼ በጣም አብሮበታል ማለት ነው። አሁን ከያሁሉ መከራና ስቃይ ጠፍቶ አሁን ያሉበት ሁኔታ በጣም ደስ ይላል ማለት ነው። ጊዲዮንም በረከትም ወደ ራሳቸው ተመልሰዋል ማለት ነው። ጊዲዮንም ያችኛውን ፍቅረኛውን አሁን ላይ ግን እሱን እንትን ለማለት በጣም ውጣ ውረዶችን እያስተካከለ በጣም ውጣ ውረዶችን ታበዛለች ማለት ነው። ማ እንትና ማለት ነው የጊዲዮን ሚስት እሱን ለማድረግ እንትን ለማገዝ ብላ በጣም ብዙ ነገሮችን እንትን እያለች ነው ለሱ ብላ ማለት ነው። ብዙ ብዙ መከራ ወጣ ውረዶችን እየተጋፈጠ ትገኛለች ማለት ነው። እሱም ደግሞ ያው ለመናገር አልፈለገም ነበር፣ ግን አሁን እናቱ መታለች ማለት ነው። ጉድ ቤተሰቦቼ፣ እናቱ መታ ሁሉን ነገር ለመናገር እየፈለገች ነው ማለት ነው። ለምን አትነግሮኝም? ችግር አለ ወይ? ችግራችሁን ንገረኝ፣ እያለች ነው ማለት ነው። ችግራችሁን መናገር አለባችሁ። ምንድን ነው ችግራችሁ? አንተና እሷ ያላስማማችሁ ነገር ምንድን ነው? ንገረኝ፣ እያለች ነው ማለት ነው። ችግራቸውን እንግዲህ ማን እንደሚነግራቸው ባናቅም፣ ሁለቱ የሆነ በቃ ሊፈቱት ያልቻሉ፣ እንቅልፌን አልጨረስኩም፣ ግን ሊፈቱት ያልቻሉት ትልቅ ነገር አለ ማለት ነው። እነሱም ደግሞ ችግራቸውን በጋራ መፍታት አለባቸው። ጌዲዮን እና ሚስት ተብዬዋ ሚስቲቱ ግን እሺ ብላ ነበር። እሱ ግን አይቻልም ብሏል ማለት ነው እንግዲህ በጭቅጨቅ እየተጨቃጨቁ ይስሉ በመጨቃጨቅ ላይ